በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክርስቶስ ተንሳም ሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዜሰ ኮነ ፍስሐ ወሰላም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ ሃያ አምስት በዚህች ቀን ቅድስት ሳራ ከሁለቱ ልጆቿ ጋር በሰማዕትነት አረፈች። ይህችም ቅድስት ከአንጾኪያ አገር ናት። እርሷም ከዲዮቅልጥያኖስ መኳንንት ለአንዱ ስሙ ስቅራጥስ ለሚባል ሚስቱ ናት። እርሱም በፊት ክርስቲያን ነበረ። በኋላ ንጉሱን በመፍራት ካደ። እርሷ ግን በክርስትናዋ ጸንታ ኖረች። ባሏ ስቅራጥ ስም እኔ የክርስቲያንን ሃይማኖት ወዳለሁ፣ የንጉሱን ስቃይ ከመፍራት በቀር ክርስቶን ክርስቶስን በልቤ አልካድኩትም ይላት ነበር። እንደዚህም ስትኖር ሁለት ልጆችንም ወለደች። በአንጾኪያም አገር የክርስትና ጥምቀትን ልታስጠምቃቸው አልተቻላትም፣ አብያተ ክርስቲያናት ተዘግተዋልና ጠፍተዋልምና። ሰውን ወዳድ ክርስቶስን ብዙ ስለመውደዷ ልጆቿን ታስጠምቃቸው ዘንድ ታላቅ ተጋድሎ አደረገች። ወደ እስክንድሪያ ወደ ሊቀጳጳሳት አባ ጴጥሮስ ልትሄድም ወደ አሽከሮቿን ወዳ አሽከሮቿን አስከትላ ሁለቱን ልጆቿን ይዛ በመርከብ ተሳፈረች። የክብር ባለቤት ጌታችንም የሃይማኖቷን ልዕልና ለመጭው ትውልድ ሊገልጥ ወዶ ያቺ መርከብ ለመስጠም እስከምትደርስ በባህር መካከል ጥቅል ንፋስን አስነሳ። ይቺ ቅድስትም ልጆቿ ሳይጠመቁ እንዳይሞቱ ፈራች። ተነስታም ጸለየች። ከዚያም ምላጭ አንስታ ጡቷን የቀኙን በጣች። ከደሟም ወስዳ ፊታቸውን በመስቀል ምልክት ቀባች። በደረታቸውና በጀርባቸውም ላይ እንዲሁ አደረገች። በአብ በወልድ በመንፈስ ቅዱስም ስም በባሕሩ ውስጥ አጠመቀቻቸው። ያን ጊዜም ታላቅ ጸጥታ ሆነ። ወደ እስክንድር ሀገርም በደረሰች ጊዜ ከሀገር ልጆች ጋር ያጠምቃቸው ዘንድ ወደ ሊቀጳጳሳት አባ ጴጥሮስ ልጆቿን አቀረበች። በዚያን ጊዜም ከሀገር ልጆች አጠም- ከሀገር ልጆች አጠመቀም። ወደ ልጆቿም ደርሶ ሊያጠምቃቸው ወሰዳቸው። ያን ጊዜ ውሃው ረጋ። እነርሱን ትቶ ከሀገር ልጆች አጠመቀ። ውሃውም ተፈቶ ወረደ። ደግሞም ሊያጠምቃቸው ወደ ልጆቿ ተመለሰ። አሁንም እንደ ቀድሞ ውሃው ረጋ። እንዲሁም ሦስት ጊዜ አደረገ። ውሃውም ይረጋል። አደነቀም። እናታቸውንም አቅርበው ጠየቃት። እርሷም ፈርታ ተንቀጠቀጠች። ከእርሷም የሆነውን በባህር መካከልም አውሎ ንፋስ እንደተነሳባት፣ ጡቷንም በጥታ ደሟን እንደቀባቻቸውና በባህር ውስጥ እንዳጠመቀቻቸው ነገረችው። ስላደረገችውም ድፍረት በፊቱ ሰግዳ ይቅር ይላት ዘንድ ለመነችው። አባት ጴጥሮስም ሴትዮ፣ አትፍሪ፣ ሃይማኖትሽ ፍጹም ነው። አንቺ በባህር ውስጥ ባጠመቅሻቸው ጊዜ በመለኮታዊ እጁ ያጠመቃቸው ባለቤቱ ጌታችንና አምላካችን መድኃኒታችን እና አይዞሽ አላት። ማጥመቁንም በፈጸመ ጊዜ ስጋውን እንደሙን አቀበላቸው። ይህችም ቅድስት ወደ አንጾኪያ ቤቷ ተመለሰች። ባሏም ባያት ጊዜ ይህን በማድረጓ ተቆጥቶ ወደ ንጉሱ ሄዶ ከሰሳት፣ ያደረገችውንም ነገረው ንጉሡም ወደ እርሱ ያቀርቧት ዘንድ አዘዘ። ስትቀርብም ወደ እስክንድሪያ ለምንሄድ ከክርስቲያን ወገኖች ጋር ልታመነዝር ይነውና? አላት። እርሷም እንዲህ ብላ መለሰችለት፦ ክርስቲያኖች አያመነዝሩም፣ እንደ እናንተ የረከሰ ጣዖትንም አያመልኩም። ከእንግዲህ ደግሞ ከእኔ ቃልን አትሰማም፣ የወደድከውንም ማድረግ። ሁለተኛም በእስክንድሪያ ከአንቺ የሆነውን ንገሪን፣ ብሎ ጠየቃት። ምንም ምን አልመለሰችለትም። ንጉሥ ዲዮቅልጥያኖስም እጆቿን የኋሊት አስረው ሁለቱን ልጆቿን በሆዷ ላይ አድርገው ሦስቱንም በእሳት ያቃጥሏቸው ዘንድ አዘዘ። ፊቷንም ወደ ምስራቅ መልሳ ወደ ክብር ባለቤት ጌታችን ጸለች። ከዚያም ከልጆቿ ጋር አቃጠሏት። የድልና የሕይወት አክሊልንም በመንግስተ ሰማያት ተቀበለች። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ለዘላለም ይማረን አሜን።

የተጋዳዩ የቅዱስ ቴዎድሮስ የአባ ዮሐንስ ሊቀ ጳጳሳትና የመቶ ሰማዕታት መታሰቢያቸው ነው። እነርሱም በፋርስ መከራ የተቀበሉ ናቸው። የዶሬም መታሰቢያ ነው። በረከታቸውም ከእኛ ጋር ለዘላለሙ አድሮ ይኑራሜ። ሰላም ለበብኑዳ መፍቀሬ ብህታዌ ወፅሙና ወለ ቴዎድሮስ ስርግው በቅድስና ወለ ምዕት እደው ለብሔረ ፋርስ ጽዋና ዘገርለስም ኦሙ ሶበ ደምጸ ዜና በሃበ ክርስቶስ አጥሙ ወነሱ ምስጋና። አንድ አምላክ በሚሆን በአበወልድ በመንፈስ ቅዱስ ስም ሚያዝያ 26 በዝች ቀን የሱሴ ልጅ ሱስኒዮስ በሰማይትነት አረፈም። በዝችም ቀን የጠራቢ ልጅ ቅዱስ ዮሐንስ በሰማይትነት አረፈም። በዝችም ቀን